ስለዚህ ኢምራን ኢየሱስ በቁርአን ውስጥ ወፍ አልፈጠረም የሚል ቅድም 349 ስላነበብን ስላመጡ ፈጥሯል የሚል ሌላ ጥቅሶ የቁርአን ስላ ላይ ላንብብል፣ ወይስ መጀመሪያ በደቂቃ እናበራለን። እንግዲህ አንተ ምንድን ነው ያልከው? ቁርአን ላይ ኢሳ አለይ ሰላም ወፍ ፈጥሯል ነው ያልከው። ይሄ ደግሞ ቁራ ላይ ኢሳ ላይ ወፍ ሊፈጥር ይቅርና እሱ ራሱ ፍጡር ነው፣ እሱ ራሱ ምንም ነገር ማድረግ ደካማ እንደሆነ ነው እየገለጽኩ ያለው። ስለዚህ ኢንሻላህ አንተ ወፍ ወይም ደግሞ ወፍን ህይወት ህይወት ሰጥቶ ያምትኮ እሱ ጎስፕል ኦፍ ቶማስን ከአንድ ወንድማችን ጋር አይተን ነበር። ከዛ መጽሐፉን ካላወጣ ስላሉኝ ያው መጽሐፉ እዚህ ጋር ነው ያለው ጎስፕል ኦፍ ቶማስ ቻፕተር ቱ ላይ This ኢየሱስ ሕፃኑ ማለት ነው። በአምስት ዓመቱ በተራራማ አካባቢ ፈሳሽ ውሃ ባለበት ይጫወት ነበረ። ኤንድ ኮሌክት ደ ፍሎዊንግ ዋተርስ ኢንቱ ፑልስ። ውሃውን እንደ መገደብ ነገር አድርጎ ፑል እስኪሆን ድረስ ውሃውን ሰበሰበው። ኤን ሜድ ዜን ክሊር ኢሚዲየትሊ ውሃውን አነጻው ይላል። ኤን ባይ ወርድ by a word alone he made them obey him በቃሉ ብቻ ኢየሱስ ማለት ነው ውሃው እንዲታዘዘው አደረገ ይላል። ከዛ ወደ ዋናው ፖይንት ስንመጣ and having made some soft clay ለስላሳ የሆነ ጭቃ ነገር የሆነ ሸክላ ነገር ከሰራ በኋላ he fashioned out of it 12 sparrows 12 ድንቢጦችን አበጀ ወይም ሰራ ማለት ነው። ፋሽን አደረገ ማለት ዘፍጥረት ምዕራፍ አንድ ላይ ሰውን ፋሽን አደረገው ነው የሚለው በአማርኛ ፈጠረው የሚለው እዚህም ጋር ፋሽን አደረገው ነው የሚለው ስለዚህ እዚህ ጋ ምን እናያለን ታሪኩን ማንበብ ትችላላችሁ ምዕራፍ ሁለት ላይ ኢየሱስ አስራ ሁለት ድንቢጦችን እንደፈጠረ ያሳያል ማለት ነው ከዛ ይህው ታሪክ በቁርአን ላይ አለ እዚህ ጋ ቁርአን ምዕራፍ አምስት ቁጥር ስንት ነበር መቶ አስር ላይ መክፈት ትችላላችሁ ቁጥሯ ትንሽ አነስ ስለምትል አምሶሪ አነስ ስለምትል ላንብብላችሁ አይ ሆፕፉሊ ይታያል ብዬ አስባለሁ። እሺ ደደይ ወይን አላ ዊል ሳይ አላ እንደዚህ በተናገረበት ጊዜ ኦ ጂሰስ ሰንኦፍ ሜሪ ኢየሱስ የማርያም ልጅ ሪሜምበር ማይ ፌቨር አፖኒ በአንድ ላይ ያለኝን ፌቨር ወይም ደግሞ ይሄ ጸጋ ወይም ምናምን አስታውስ አፖኒ ዩር ማደር በእናት ላይ ያለውን ፌቨር አስታውስ ዌን አይ ሰፖርትድ ዩ ስረዳህ ማለት ነው ዊዝ ፒውር ስፒሪት በንጹህ መንፈስ ስረዳህ የነበረውን ን ዩ ስፖክ ቱ ቱ ፒፕል ኢንክራድል በልጅነታቸው ን ኢንማቹሪቲ ልጆችን ማለት ሰዎችን በልጅነታቸው እና እንደገና በማቹሪቲ ወይም በሽምግልና ልትሉት ትችላላችሁ ስትናገራቸው በመንፈሴ ሰፖርት ሳረግ ይላል። ን ሪመምበር ዌን አይ ቶት ዩ ን ቶት ንግ ቲንግ ን ዊዝደም ጽሁፎችንና ጥበቦችን ሳስተምርህ አስታውሳለሁ። ከዚያም በኋላ ከዚህ በኋላ ነው የምታዩት እንደ ቶራ የሙሴን መጽሐፍቶች እንደ ጎስፐል ወንጌልን ሳስተምርህ ታስታውስ ካለ በኋላ ን ዲዛይንድ አሁን ይህችን ፓርት ነው የፈለግኩት። ዌን ዩ ዲዛይን ፍሮም ክሌ ዋትስ ወዝ ላይክ ቱ ፎርም በርድ ዊዝ ማይ ፐርሚሽን፣ በእኔ ፍቃድ በፓስቴን ስለሚናገረው ወፍን ስትሰራ ነው የሚለው ወይም ወፍን የመሰለ ነገር ስትሰራ ነው ዌን ዩ ዲዛይን ዲዛይን ባደረክ ጊዜ ነው የሚለው በምን በጭቃ በጭቃ ነገር ኢየሱስ እንደፈጠረ ያሳያል ማለት ነው። ይሄ ታሪክ ተመሳሳዩ የት ነው ያለው? ይሄ ታሪክ ጎስፕል ኦፍ ቶማስ ቅድም ባነበብኩላችሁ ቦታ ላይ አለ ማለት ነው። ጎስፕል ኦፍ ቶማስ ምን አይነት መጽሐፍ ነው ብላችሁ ስትጠቅሱ፣ በክርስትና እምነት ውስጥ በቀኖና ውስጥ ገብቶ ማያቅ ነው። ምን አይነት ቀኖና ብላችሁ ስታይ፣ ጊዜ አለቀ እንዴ አልቆላ። ቀጥታ ወደ ውይይቱ ስንገባ መጀመሪያ የንዬ በጣም ስህ ማነበር ዳኒ፣ ሶሪ ዳኒ፣ እያዘንኩ ቢሆንም ያነበብከው በትክክለኛ መንገድ አላነበብከውም። አንቀጹ ያመጣኸው እንግሊዝኛ ትክክል አይደለም። እሱን በኋላ አሳይካለሁ። እሱን ከማሳየት በፊት ቅዱሳ ወንድሞች እንዲሁም እህቶች፣ ወንድሞች ማወቅ ያለባቸው ነገር ምንድነው? ኢሳ ለ ሰላም በእስልምናችን የተከበረ ነብይ እና የአላህ ባሪያ ነው ባሪያዎች ደግሞ ምንም ነገር ሊፈጥሩ አይችሉም ከዚህ እንጀምር ሱረቱል ማኢዳን ተመልከቱ እንደዚህ አምላካችን ምን አለ የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፈ የሆነ መልእክተኛ እንጂ ሌላ አይደለም ማለት ስለዚህ ኢሳ አለይሂ ሰላም በእስልምናችን ምንድን ነው የአላህ መልእክተኛ ብቻ ነው እንዲሁም ደግሞ ባሪያ ነው ባሪያ መፍጠር አይችልም ቁርአን ላይ ራሱ ተመልክቶ አምላካችን ምን እንደሚል አምላካችን አንድ የተናገሩ ነገር አለ ላ የክሉቁነ ወለው ዙባ ባለ ተመልክቶ ያጀማ እነዚያ አለ እነዚያ ከአላህ ውጭ የምትገዝቧቸው ጣዖታት ዝንብ አይፈጥሩም ሰማችሁኛ እንኳን ወፍ ሊፈጥሩ ይቀና ዝንብ አይፈጥሩም ስለዚህ በእስልምናችን ፈጣሪው ሀያሉ አምላክ አላሁ Subhanahu Wa Ta'ala ውጭ ምንም ነገር ማንም ሊፈጥር አይችልም ይሄን ያዙልኝ ቀጥሎ ምን አለ ቁርዓን ላይ ግን እኮ ኢሳ አለይሂ ሰላም ወፍ ፈጥሮ ብሎ እንግሊዝኛ መጣ ብራዘር ያመጣኸው እንግሊዝኛ ውስጥ ትክክል አይደለም እያው እየተናገሩ ኢሳ አለይሂ ሰላም እኮ ነው፣ ግን አንተ ይሁን ሌላ ሰው እየተናገገ ያመጣው አይደለም። እየተናገሩ ኢሳ አለይሂ ሰላም ተመከተህ እዚህ ጋር ወደ እስረጅ መክተኛ አደጋው ይላልም። ተናጋሪው ማነው? ኢሳ ነው። ከዚህ ጀምሮ ይላልም። ተናጋሪው ማነው? ኢሳ ነው። ኢሳ ምን አለ? እኔ አለ ለእናንተ ከጭቃ እንደ ወፍ ቅርጽ ነው ያለው እሱ ምድን ያለው ወፈጥሮ ነው። ግን ቁርዓን ተመከቱ ምን እንደሚል ጀመረ ቁርዓን ተመከቱ፣ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ነው ያለው። ከጭቃ እንደ ወፍ ቅርጽ ነው ያለው እንጂ ወፍን እፈጥራለሁ አላለም። እሺ በእርሱም ላይ የተነፈስበት አለሁኝ አለ። በአላህም ፍቃድ ወፍ ይሆናል። በማን ፍቃድ? በአላህ ፍቃድ። የለም እሺ፣ ትርጉም ምድር ከተባለ ደግሞ ያ ጀማዓ ተመከቱ። አይ ሰው ግድ ተመከቱ፣ በማሳጃ እንግዲህ ቁርአን የሚያብራሩ በቁርአን በተፍሲር ማለት ተመከቱ። ይሄ መጽሐፍ ተፍሲር ወልጃ ላይ ተመከቱ፣ እንደዚህ ይላል። አይ ኡሰውሩ፣ አለ እቀርጽላችኋለሁ፣ ማለት ነው አለ። ስለዚህ ኢሳ አለይሂ ሰላም ያደረገው ወፍ ቀረጸ እንጂ አንተ እንዳልከው ፈጠረ የሚል ነገር የለም። ሲምፕል አያችሁ አለ፣ ያጨ ቀላል ነገር ነው። ስለዚህ እባክህ ወገናችን፣ ቀጣይ ምን ታመጣልናለህ? ኢሳ ወፍ ፈጥሯል ስላክ ማስረጃ ካለ አምጣልን። በእስልምናችን የሚፈጥረው አላህ ብቻ ነው። ጨርሻለሁ። ቀጥሎ ምን አለ? ከቶማስ ወንጌል ተኮርጇል አለ። ብራዘር አንድ ከአንተ የሚጠብቀው ነገር አለ። አንደኛ በእስልምናችን ኢሳ አለይህ ሰላም ወፍ የፈጠረው ነቢ ከሆነ በኋላ ነቢ ከሆነ ከአርባ ዓመቱ በኋላ ነው። አንተ ያመጣው መጽሐፍ ላይ ደግሞ ወፍ ፈጠረ ወይም ጭቃ ወይም ደግሞ ድንቢ ሰራ የሚለው አምስት ዓመት እያለ ነው። አይገናኝም። እራሱ ለምን በእስልምናችን ነቢ ያለህ የሚለው ከአርባ ዓመቱ በኋላ ቅድም አስጠቅቼልሃለሁ ከአርባ ዓመቱ በኋላ ነው። ስለዚህ ወገናችን ታሪኩ እራሱ አይገናኝም። ሲቀጥል ደግሞ እነዚህ መጽሐፎች ራሱ ወይም ደግሞ ወንጌላት እራሱ ወደ አረበኛ መተርጎም የተጀመረው ተመልከቱ ነቢዩ ሰላም ከሞቱ ከመቶ ዓመት በኋላ ነው

ወንድማችሁ ኢየሱስ ወይም ደግሞ ኢሳ ወፍ አልፈጠረም እያለኝ ነው። በአላህ ፍቃድ ወፍ ፈጥሯል። በአማርኛ አላነበላችሁ አላህ በሚል ጊዜ አስታውስ አለ። ከዛ የመሪም ልጅ ኢሳ ሆይ ይላል። የተናገረው ራሱ የመሪም ልጅ፣ እንዴት ነው ለመሪም ልጅ የሚናገረው? ኢሳ ሆይ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ፣ በህፃንነት እና በከፊሳነትን ወይም የበሰልክ በሆንክ ጊዜ እንደማለት ነው። ሰዎችን የምትናገር ስትሆን በቅዱስ መንፈስ ማለትም በገብርኤል ይላል ባበረታው ጊዜ ጽፈትንና ጥበብንም፣ ተውራትንም ኢንጂልን ባስተማርኩ ጊዜ ከጭቃ የወፍ ቅርጽ ቢጤ በፍቃዴ የምትሰራና በውስጧም የምትነፋ በፍቃዴ ወፍ በምትሆንበት ጊዜ ብሎ ወፍ እንደሆነች ይናገራል። እንግሊዝኛው ወፍ በምትሆንበት ጊዜ ስለሚል ማለት ነው። ወፍ በምትሆንበት ጊዜ እንግሊዝኛው በጣም ግልጽ ነው። ስለዚህ ወንድማችን ግን ወፍ አልሆነችም አይነት ሙድ ነው እያወራ ያለው ትክክል አይደለም። ትክክል አይደለም። ወፍ በምትሆንበት ጊዜ፣ ያን ጊዜ እያለን አለው። ያን ጊዜ ወፍ በምትሆንበት ጊዜ እያለ ባለፈው ጊዜ የተደረገ ለምሳሌ፣ አሁን ኢምራን የዛሬ ዓመት እንዲህ ባልኩ ጊዜ ስል ያለፈ ነው ማለት ነው። ስለዚህ ኢሳ ባላ ፍቃድ ቢልም ቁራኑ ወፍ ፈጥረዋል ማለት ነው። ምክንያቱም ወፍ በምትሆንበት ጊዜ ብሎ እያስታወሰ ወንጌልን ባስተማርኩ ጊዜ እያለ ከተናገረ በእንግሊዝኛው ያሳብባል። አማርኛው ራሱ ወፍ በምትሆንበት ጊዜ ስለሚል ማለት ነው። በጣም ጥሩ ይህ ታሪክ በጎስፕል ኦፍ ቶማስ ላለ አለ። ምዕራፍ ሁለት ሂዳችሁ አንብቡ። ይኸው እዚህ ጋር ፈጠረ ስለሚል ታሪኩ ካርበን ኮፒ ነው። እኔ ካርበን ኮፒ ነው መች ወጣኝ። ካርበን ኮፒ አይደለም ግን ታሪኩ የኢየሱስ ክርስቶስ ወፍ መፍጠር መጽሐፍ ቅዱስ ውስጥ ሊገኝ ሲገባ ሐሰተኛ መጽሐፍ ውስጥ ነው የተገኘው። መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ለመጀመሪያ ጊዜ ታመር አደረገ የሚለው መቼ ነው? በቃና ዘገሊላ ነው። ይሄ ታሪክ ግን ከቤተ ክርስቲያን ውጭ ባለ መጽሐፍ ነው። መጽሐፉ ሐሰተኛ ስለመሆኑ ማስረጃ አምጣ ብትሉኝ የአባቶችን ቀኖና ስናይ አንዱም አባት ቀኖና ውስጥ አልጨመረውም። ጉባኤቶችን ስትሉኝ አንዱም ጉባኤ ቀኖና ውስጥ አልጨመረውም። መጽሐፉ ሪጀክት የተደረገና ቤተክርስቲያን ቤተ ክርስቲያን ውስጥ ገብቶ የማያቅ መጽሐፍ ነው። ስለዚህ ቁርዓን በእንደዚህ አይነት መጽሐፍ ስብስብ ታሪኮች የተሰባሰበ ነው የሚል ሙግት ነው ያመጣውት። ይህንን ሙግት ነው እንግዲህ አንድ ጊዜ እንግሊዝኛ አንድ ጊዜ ሌላ ነገር የሚጠቅሰው። ወፍ ተፈጠረ የሚል አለ አለ። የትኛው ጎስፕል ኦፍ ቶማስ ላይ፣ የትኛው ቁርዓን ውስጥ አለ። ስለዚህ ምን አገናኛቸው? ያው ስብስብ ስለሆነ ነው። ትክክል አይደለም ነው እያልን ያለ ነው። ስለዚህ እውነተኛ መጽሐፍ አይደለም። ቁርዓን የታሪኮች ከሐሰተኛ መጽሐፍ ቅዱስ የተወሰደ መጽሐፍቶች የተወሰደ ታሪክ ነው የሚለውን ሰምታችኋል። ቴንክዩ መጀመሪያ መጽሐፍ ቅዱስን እንደ መስፈርት ያወጣልህ ማን ነው? መጽሐፍ ቅዱስን እንደ መስፈርት ነው ያዝከው እና ማን ነው መስፈርት ያውገሰጠ? አንደኛ ጥያቄ። ሁለተኛ ደግሞ ያጀ አያላሉ መሰላችሁ። በመጽሐፍ ቅዱሳችን አለ። በመጽሐፍ ቅዱሳችን ኢየሱስ የሰራው ተአምር ምንድን ነው? አለ። ውሃን ወደ ወይን ቀየራል። አስካሪ መጠጥ ሰራ እያለን ያለው ባይዘው ወገናችን አንተ እየሱስ እየሰደብከው ነው ያለው። ሰዎች እንዲያሳከረ ማለት ነው። ክርስቲያኖችም ይሉ አምና ኢየሱስ ለመጀመሪያ ጊዜ ሰራው ተአምር አስካሪ መጠጥ። ቁርዓን ላይ ደግሞ ያለው ምንድን ነው? ቁርዓን ላይ ደግሞ ያለው ወፍ ነው። ስለዚህ አይገናኝም እያሉ ብራዘር፣ መጀመሪያ መጽሐፍ ቅዱስ መስፈርት ያደረገልህ ማን ነው? መጽሐፍ ቅዱስ እኮ የተከበረው ነብይ አንቋሾ አስካሪ መጠጥ ሰራ እያለ እኮ ነው ያለው ብራዘር። እንደውም እኔ ሞግታለሁ ይሄ መጽሐፍ ራሱ ትክክል አለም ብዬ ሞግታለሁ እንጂ መስፈርት አይሆንም። አንደኛ። ሁለተኛ ደግሞ የቶማስ ወንጌል ላይ መጻፉ መስፈርት አይሆንም። ለምን አንተ ግዴታ ተጽፏል ወይም መጽሐፍ ራሱ በቂ አይደለም? ለምን እዚህ መጽሐፍ ምሳሌ ተአምረ ኢየሱስ ላይ እዚህ መጽሐፍ ላይ መገኘቱ ቁርአን ትክክል አይደለም? ቁርአን ከዚህ ከሩጃል ማለት ነው ቢላህ አለይ እኮ አይገናኝም። ራሱ ሲቀጥል ተኮረጀ የምትል ከሆነ ምሳሌ ስላሴ የሚለው አስተምሮ ራሱ እኮ አስቀድሞ በጣዖት አምላኪያን ዘንድ ነበር፣ ጣዖት አምላኪያን ያምኑበት ነበር። ስለዚህ ስላሴ ተኮረጀ ማለት እንችላለን። አንዱ አስቡት የሚያሱ ሙግት ምን ያክል የወረደ ሙግት እንደሆነ ቃል በቃ ምሳሌ ባሳያችሁ በጣውት አምላኪያን እንዳሳያችሁ እንዳያችሁት፣ እንዲሆን ሙስሊም ካለ ማስረጃ አያወራም። ምሳሌ በጣውት አምላኪያን ስላሴ ነበረ፣ ይሄ ስላሴ ከጣውት አምላኪያን ተኮርጆ ማለት ነው። ብራዘር ስላመኑ ብቻ አያስኬድም። ራሱ መጽሐፍ ቅዱስ ወይም የቶማስ ወንጌል ላይ ወይም ደግሞ ያመጣሁን ወንጌል ላይ እየውስ ወፈጠር እንኳ የቁርአኑ ታሪክ እንኳን ቢገኝ መስፈርት አይሆንም። አያስኬድህም አይ፣ ግዴታ ስለተጻፈ በቃ ቁርአን ኮረጀ የምትል ከሆነ ከስላሴ ከእናንተ ስላሴ አስቀድሞ የጣዖት አምላኪያን ስላሴ ስለነበረ ስላሴ ከዚህ ተኮረጀ ማለት ነው። አንደኛ። ሁለተኛ ደግሞ እስካሁን ኢየሱስ ወፈጠር የሚል አላመጣህም። እስካሁን አላመጣህም። ያመጣሁህ ምንድን የሚለው እንደ ወፍ ቅርጽ ብራዝ፣ እባክህን አማራኛ የምችል ከሆነ በደንብ አዳምጠኝ። እንደ ወፍ ቅርጽና ወፍ ወፈጥራሉ የተለዩ ነገሮች ናቸው። ኢሳ አለይህ ሰላም የሰራው ምንድን ካለን ጭቃ ነሳ። ጭቃውን ከነሳ በኋላ ተመከቶ ደግሞ ያሳጋችሁ ጭቃውን የወፍ ቅርጽ አሳያዘው የወፍ ቅርጽ አይሳያዘው በማሳጃ ልክፈት ላቸው አንተ አረበኛችንም። ስለዚህ በደንብ ይሽ ወገናችን አልሙራዱ አልሙራዱ ፊተስዊድ ከዚህ ጀምራችሁ አንዴ ቆይ እንዲገባችሁ ማለት ነው ያው አይ ውሰዊሩ አለ እቀርጽላችኋለሁ ማለት ነው አለ። ስለዚህ ኢሳ አለ ሰላም ያደረገው ምንድነው? ጭቃውን አነሳና ቀረጸ፣ ቅርጽ ሰጠው። ይሄ ደግሞ ማንኛውም እኔም አደረገዋለሁ። እዚህ ጋር የመረሰው እያደረገው እሺ። ይሄ ሰው የዚህ ጋር አንበሳ መስራቱ አንበሳ ፈጠረ እንዲህ ሰውዬ አይደለም። በጣም ምድን ያደረገው የአንበሳ ቅርጽ ሰጠው። ኢሳማ አለ ሰላም ያደረገው ምድ ጀማ ተመከቱ ደግሞ የአማርኛው ላሳያቸው። ቁርአኑ ራሱ ያው እንደ ወፍ ቅርጽ ነው ያለው። ብራዘር ፕሊሳ ማያጋቻል እንደ ወፍ ቅርጽና ወፍ ፈጥራሉ። የተለያዩ ነገሮቻቸው ኢሳ አለይሂ ሰላም የወፍ ቅርጽን የሰራው ከዛ በአላህ ፍቃድ፣ በአላህ ፍቃድ ወፍ ሆነ። በማን ፍቃድ? በሃያል አምላክ ፍቃድ። አይ፣ አይደለ። ስለዚህ ኃይሉ የማን ነው? በአላህ ኃይል ነው እንጂ ኢሳ አለይሂ ሰላም መፍጠር አይችልም። ደካም ነብይ እኮ ስጀምር ነብይ ራሱ ከራሱ ተአምር ማምጣት አይችልም። ተመልከቱ፣ አምላካችን እንደሚል ለማንም መልእክተኛ ሱረቱ ራድ ቁጥር 38 ላይ አምላካችን ለማንኛውም መልእክተኛ በአላህ ፍቃድ እንጂ ተአምር ሊያመጣ አይገባውም። በአላህ ፍቃድ ነው። ስለዚህ አምላካችን ኢሳን ካላከ በኋላ ተአምር እንዲሰራ አደረገው። ተአምር ቅርጽ ሰራ። ቅርጽ ከሰራ በኋላ አምላካችን ለዛ ለበራሪ ለዛ ለጭቃ የምትሰጠው በራሪ አደረገው ማለት ሲምፕል። ጨርሻ እንግዲህ ወገኖቻችን ቃል በቃል ለምን ኮፒ አልተደረገም፣ ካልሆነ በስተቀር ኢየሱስ ክርስቶስ ኢየሱስ ክርስቶስ በአምስት ዓመቱ እያለ ወፍ ፈጠረ የሚል ስፓሮ ድንቢጦች ፈጠረ የሚል ታሪክ ከቤተ ክርስቲያን ውጭ ባለ ሐሰተኛ መጽሐፍ ተጽፏል። ከቤተ ክርስቲያን ውጭ ባለ ጎስፐል ኦፍ ቶማስ የተባለ ሁሉ ሰው ያቋለ መጽሐፍ ተጽፏል። ኦኬ ጊዜ አልያስክልኝም፣ ግን ሆንዬ ሶሪ፣ ጊዜ አላስክልኝም። እሺ ይሄ መጽሐፍ ላይ ያለው ታሪክ እዚህ ጋር ምን ይላል? እዚህም አቤት ሁለት ደቂቃ ተኩል ይቀራል። ግን ደግሞ ህዝቡ እንዲያየው ከላይ ይጻፍ። ቆይ እንዲ ሆኒ ካለ ጻፈ ከላይ ጊዜውን ያዝልኝ፣ ጊዜ ያዝልኝ። አይ ናክቹዋሊ ይዤዋለሁ፣ ግን ደግሞ ሰው ቢያየው ይሻላል። ለምን በኋላ ቀነስክብኝ፣ ቀነስክብኝ ማምዳት ነው። አዎ ያዝልኝ። እኔም ራሴ ያየው ነው ማወራው እየጠበኩ ነው ያሉት። ዮኒ የለህም? በቃ እኔ ዝ ላሉ ካሜራ ከፍታለሁ። ቀጥል፣ ያው ዮኒ ቀጥል። ካሜራ ከፍትልሀለሁ። ቀጥል። ያው እሺ፣ በቃ ላውራና አንተ ያዝልኝና ታስቆመኛለህ። ያዝልኝ። እሺ፣ ኦን አድርገውና እንግዲህ፣ ጎስፕሎፍ ቶማስ ላይ ያለውን አይተናል። ከጎስፕሎፍ ቶማስ በኋላ ግን ቁርዓን ላይ ተፈጥሯል አይልም ይለኛል። ያን ጊዜ በፈጠርክ ጊዜ በአላህ ፍቃድ ወፍን በፈጠርክ ጊዜ የሚል እኮ አለዚህ ፊት ለፊታችሁ ገብታችኋል በፈጠርክ ጊዜ ማለት ምን ማለት ነው ለምሳሌ እኔና ኢምራን ከዚህ በፊት አውርተን እናውቃለን እና ምን ብለን ማውራት እንችላለን ያኔ ባወራን ጊዜ ማለት እኮ ያኔ አውርተናል በፓስቴንስ ነው የተቀመጠው ማለት ነው እዚህም ጋር ምንድን ነው የሚለው መሰላችሁ ከጭቃም የወፍ ቅርጽ ቢጤ በፈቃዴ በምትሰራ እና በውስጧም በምትነፋበት በፍቃዴ ወፍ በምትሆንበት ጊዜ ብሎ ቁርአን ምዕራፍ አምስት ቁጥር መቶ አስር ላይ ተጽፏል ይ ። ስለዚህ ይሄ ቃል ምን ያሳየናል? ወፉ እንደተፈጠረ ያሳየናል ማለት ነው። ቃል በቃል ይሄ ነገር ጎስፕል ኦፍ ቶማስ ላይ አለ እያልኩ አይደለም፣ ግን ጎስፕል ኦፍ ቶማስ ላይም ይሄው ታሪክ አለ ማለት ነው። ይሄ ታሪክ በአምስት መቶ ዓመት የአባቶች ጽሑፍ ውስጥ አለ ወይ ብላችሁ ብትጠይቁ የለም፣ አይታወቅም ሐሰተኛ ትምህርት መሆኑና ሪጀክት የተደረገ ቤተክርስቲያን ውስጥ ያልገባ ነው። ነገር ግን ወገኖቻችን ቁርአናቸው ኤንጅልስን ትክክለኛ እንደሆነ ያምናል። ኤንጅልስን ተሳስቷል የሚል ማምጣት አይችልም ከቁርአኑስ ማለት ነው። ነገር ግን ከወንጌል የሚጋጭ ነገር፣ መጽሐፍ ቅዱስ ውስጥ የሌለ ነገር የመጀመሪያው ተአምር በአምስት ዓመቱ የሚለው በዮሐንስ ወንጌል ላይ እንዳለ እየታወቀ ይክዳል ማለት ነው። አሁንም ይክዳል ማለት ነው። ዊች ኢዝ ሮንግ ዊች ኢዝ ኮምፕሊትሊ ሮንግ። ስለዚህ ምን እያለ ነው ያለ ነው? ይህ ታሪክ ቁርአን ውስጥ የገባው ከጎስፕል ኦፍ ቶማስ ተወስዶ ነው። ዋናው ሙግት ይሄ ነው እና እነሱ ማምጣት ያለባቸው ምንድን ነው አልተወሰደም ማለት ያለባቸው በታሪክ ግን የታወቀ ነገር አይደለም። ምንም ነገር የለም። እንደዚ አይነት ነገር የለም ማለት ነው። ሌላው ነገር ደግሞ ምንድነው መጽሐፍ ቅዱስ ማሰጠ ኦፍኮርስ፣ እኛ ጀሮም ለምሳሌ በ39 ራት በጻፈው መጽሐፍ ውስጥ ቀን ቀንናቆች አሉ ማሳየት እንችላለን። ነገሮች ችግር ስላለው ያለው ቴንክ ዩ አምስት ደቂቃ እናድርግ እናድርግና በቀጥታ መልስ እኔም፣ በቀጥታ መልስ አለ። የኔን አምስት ደቂቃ ያዙ። ልሽ አምስት ደቂቃ አለ። በቤተ ክርስቲያን ውስጥ፣ በቤተ ክርስቲያን ታሪክ ኢየሱስ ክርስቶስ ወፈጠረ የሚል በቸርች ሂስትሪ ውስጥ ማግኘት እንችላለን።

እሺ አንዴ አንዴ ሐሳብ ይመጣል። አይደለም በቸርች ሂስትሪ የለም ማለት ነው። ኦኬ ጎስፕል ኦፍ ቶማስ ላይ ኢየሱስ ክርስቶስ ወፈጠረ ይላል በአምስት አመቱ አይደለም ይላል። ከዛም በኋላ ቁርአን አምስት መቶ አስር ላይ ያኔ ወፍን በፈጠርክ ጊዜ በእኔ ፍቃድ የሚል ቃል አለ የለም? ስል ኢሳ በአምስት ወ ጊዜ የሚል የለም አምስት ፈጠ የለም ቁርኑ ከአባት ብ ምዕራፍ አምስት ቁጥር መቶ አስር ላይ ያኔ ወፍን በፍቃዴ በፈጠርክ ጊዜ የሚል ቃል አለ የለም? ነው ጥያቄ። እንደዛ የሚልም የለም። እኔ ለእናንተ ወደ እኔ ከጌታዬ ዘንድ በጣም ወደ እናንተ መጣሁላችሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ ይላል። ምንድነው የምታነበው? መቶ አስር እኮ ያልኩት ብራዘር፣ አምስት ችግር የለውም ስሎቱን ማይዳው አምስት መቶ አስር እንደዚህ ይላል። ከየት ጀመረ? የበሰለ ሰው ሆኖ ሰዎችን የምትናገር ስትሆን ይላል። ከዚህ ጀመረ። ከዛ በኋላ ከጭቃ የወፍ ቅርጽ ቢጤው እኮ ነው ብራዘር

ቦጃ አረብኛ መተርጎሙን እርግጠኛ አይደለሁም። የለህም ማስረጃ እሺ። ነብዩ ከአረብኛ ቋንቋ መናገር ይችላሉ አይችሉም? ዘበበበ ጨርሻለሁሁዶች ወደ ቁርዓን እንደዚህ ይላል፣ እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ ይላል ምንድ እፈጥራለሁ ይላል። የፈጠረበት ቦታ ደግሞ አንድ እዚህ ጋር እንደ ወፍ ቅርጽ እፈጥራለሁ። ይገናኛሉ ወይስ አይገናኙ? ቃላቶቹ ይለያያሉ ወይስ አይለያዩ ቃላቶቹማ? መጨረሻ ላይ ግን ወፍ ሆነ ይላል። መጨረሻ ላይ ወፍ ይላል። ወፍ ሆነ ወይስ አይደለም? ጥያቄ ነበር። እንደ ወፍ ቅርጽ እፈጥራለሁኝ፣ ወፍ ፈጥራለሁ። ቃላቶቹ ይለያያሉ ግን ጨረስ ከዚህ ጋር እንደ ወፍ ቅርጽ እፈጥራለሁ ማለት ነው። ቅርጽ ቅርጽ ማለት ነው ማበጀት ማለት ነው። እንደ ፍቅር አመሰግናለሁ። አንተ እራስህ ሙስሊም የሙስሊምነት የምታምነው ሊቀጥል በማን ፍቃድ ነው? ወፍ የሚሆነው በአላህ ፍቃድ እኮ ኮይን እኳ አልካድኩም ብራዘር፣ ፍቃዱ የማን እያለ ነው አይደለ? በአላህ ፍቃድ ይላል መጽሐፋችሁ። መጽሐፋችሁ ማጠቃለያ ሦስት ደቂቃ አለ። ማጠቃለያ ኦኬ። ስለዚህ የመጀመሪያ ክሌማችን ምን ነበረ? የመጀመሪያ ክሌማችን ቁርአን ውስጥ ያሉ ታሪኮች ከአዋልድ መጽሐፍቶች እና ከሐሰተኛ መጽሐፍቶች የተወሰዱ ታሪኮች ናቸው የሚል ክሌም ነው ያመጣውት። ለዚህ ክሌም ከጎስፕሎፍ ቶማስ ምዕራፍ ሁለት ላይ ኢየሱስ ክርስቶስ በአምስት ዓመቱ ወፍ እንደፈጠረ ወይም ደግሞ ስፓሮ እንደፈጠረ ስፓሮ ማለት ደግሞ ድንቢጥ ነው፣ የወፍ ዘር ነው። እሱን እንደፈጠረ አይተናል። እሱ ታሪክ በቁርአን ውስጥ በሌላ መልኩ ተገልጿል። ያኔ ወፍ በፈጠርክ ጊዜ ስለሚል በርድ በፈጠርክ ጊዜ ስለሚል ጥንቢት ድንቢት የወፍ አይነት ነች። ስለዚህ ያንን በፈጠርክ ጊዜ ሲል ምን እያልን ያለ ነው ማለት ነው። ታሪኩ ከዛ ነው የተወሰደው ማለት ነው። ከዛ ነው የተወሰደው። ስለዚህ ጎስፕል ኦፍ ቶማስ ምን አይነት መጽሐፍ ነው ስትሉ፣ ሐሰተኛ መጽሐፍ ነው። ማስረጃ ስትሉ፣ እኛ የተለያዩ ቀኖናዎች አሉኝ። ከቀኖናዎች ውስጥ አንዱም ቀኖና ጎስፕል ኦፍ ቶማስን እውነተኛ እኛ መጽሐፍ ነው ብሎት አያውቅም ጉባኤቶች አሉ ጉባኤቶች በሙሉ የጎስፕል ኦፍ ቶማስን እውነተኛ ብለውት አያውቁም ቤተክርስቲያን ውስጥም ጎስፕል ኦፍ ቶማስ ተነቦ ተሰብኮ አያውቅም መጽሐፍም የሁለተኛው መቶ ክፍለ ዘመን ፎርጀሪ መሆኑ የተረጋገጠ አንዳንድ አባቶች አፖክሪፋ የሚሉት ሌሎች ደግሞ ሀሰተኛ መጽሐፍ በሚል የሚጠቅሱት መጽሐፍ ነው ማለት ነው አትናሸስ ለምሳሌ ሀሰተኛ ወይም ደግሞ እንዳይ የሚነበብ ካዘዛቸው መጽሐፍቶች ውስጥ ነው ማለት ነው። በዚህ መሰረት ይህ መጽሐፍ ሐሰተኛ መጽሐፍ ነው ማለት ነው። እዚህ መጽሐፍ ውስጥ ያለው ነገር ቁርዓን ውስጥ ተገኝቷል ማለት ነው። ነገር ግን እሱ መጽሐፍ ከተጻፈ በኋላ በአምስት መቶ ዓመት ውስጥ በቸርች ሂስትሪ ውስጥ ኢየሱስ ከጭቃ ወይም ደግሞ ከሸክላ ወፍ ፈጥሯል ወይ ተብሎ በሚጠየቅበት ጊዜ አልፈጠረም፣ አልፈጠረም። ለምን ሲባል አንድም አባት ኢየሱስ ወፍ ፈጠረ ተብሎ የጠቀሰ የለም። አንድ ሰው ግን ጠቅሷል። ቁርአንን የጻፈው ጸሐፊ ጠቅሷል። ምን ብሎ ኢየሱስ ወፍ በአላህ ፍቃድ ፈጠረ ብሏል። ስለዚህ በዚህ መሰረት ይህ ታሪክ ሐሰት ነው ስለዚህ ቁርአኑም ደግሞ እንዲሁ ሐሰት ነው ብለን ነው እየሞገት ነው ያለ ነው። ለዚህ ማስረጃ አቅርበናል። ልብ ያለው ልብ ይበል ማለት ነው። በውስጥ አናግሩኝ ማስረጃ ሰጣችኋለሁ የምትፈልጉ ሰዎች